እንዴት ዋላችሁ፣ እንዴት አደራችሁ? አይ ሆፕ በያላችሁበት ጥሩ ዊኬንድ እያሳለፋችሁ ነው። ላለፉት ሶስት ቀናት እዚህ ኦቶዋ መጥቻለሁ፣ የካናዳ ዋና ከተማ። ወደ ፓርላመንት ሂል የዋና ከተማ ነው እና ፓርላማ የሌጅስሌቸሩ ኦር ሌጅስሌቲቭ ቦዲው የአንደኛው የመንግስት ብራንች መቀመጫ፣ የጠቅላይ ሚኒስትሩ ቢሮ እዛ አካባቢ ሄጄ ቀርጻለው ብዬ ነበረ። ነገር ግን ይሄ ብላክ አይስ የሚባል ነገር ተፈጠረ ። ጠዋት ስንነሳ መኪናው ላይ በረዶ መስታወት ሰርቷል። አንድ መሬት ላይ ሁለት ሶስት ጊዜ አዳልጦ የለወድቅ ነበር። አክቹዋሊ መሬቱ አስፓልት ይመስላችኋል ግን በረዶ ነው። ከላይ ጋግሮ አያስታውቅም። ንድ በዛ ምክንያት መሄድ አልቻልኩኝም። ስለዚህ ከዚ ካለውበት ስፍራ ከጓደኛ የቤት ጀርባ ባክያርዱ ጋ ሆኜ ይሄን ቪዲዮ መቀርጽላችሁ። ይሄ በረዶ ሴፍ ነው እንደ ተመልከቱ ይሄ በረዶ ኢሆፕ አልወድቅም። ካናዳ በጣም ሂስቶሪክ የሆነ ሞመንት ላይ ነች። እንደምታውቁት ባለፈው ሳምንት ጠቅላይ ሚኒስትሩ የሽግግር ጠቅላይ ሚኒስትሩ ብንለው ይሻላቸዋል፣ ኢንትሪም ወይም ጊዜያዊ ጠቅላይ ሚኒስትር ማርክ ካርኒ የሊበራል ፓርቲ ሊደር ሆኖ ከተመረጠ በኋላ ምርጫ ጠርቷል። በመጪው ኤፕሪል 28 ቀን ምርጫ ይካሄዳል ካናዳ ውስጥ ሁላችን በጉጉት የምንጠብቀው ነው። በተለይ ከአሜሪካ ጋር በተፈጠረው የዚህ የታሪፍ ዋር ምክንያት ካናዳ ከፍተኛ ቴንሽን ውስጥ የገባችበት ጊዜ ነው፣ ውጥረት ውስጥ። እንደ የካናዳ ዴሞክራሲ በጣም ፋሲኔቲንግ ነው፣ ደስ ይላል። ትንሽ ሀገር ነች፣ 41 ሚሊዮን አካባቢ። ከአሜሪካ ሲነጻጸር የአሜሪካ ወደ ስምንት ዘጠኝ እጥፍ ነው ህዝብ፣ ኢኮኖሚውም እንደዚህ በጣም ቢግ ነው። የአሜሪካ በት ከካናዳ ጋር ሰጣ ገባ ውስጥ ገብታለች። እንደ የሊበራል ፓርቲው ማይኖሪቲ መንግስት ነው፣ ከ50 ፐርሰንት በታችን ያለ ወንበሩ ሀምሳ ፐርሰንትም አይደለም። ከኤንዲፒ ኒው ዴሞክራቲክ ፓርቲ ከሚባለው ጋር ተባብሮ ነው መንግስት መስርቶ ያለው። ኤንስ ምርጫ ተጠርቷል። ኮንሰርቫቲቭ ፓርቲ ሊደር ፒየር ፖሊቪየር ይባላል። በነገራችን ላይ ፒየር ፖሊቪየር ከኔ ጋር የዛሬ ሀያ ዓመት ካናዳ ስመጣ ቱ ታውዝንድ ፋይቭ ምርጫ 97 ነበር። ያን ተከትሎ ረሃብ አድማ አድርገን ነበረ ዝኔና ጓደኞቼ። የዛን ጊዜ የመጀመሪያው ኢሌክሽን የመጀመሪያው ተርም ተመርጦ ነበረ ፒየር ፖሊቪየር። ገና ወጣት ነበረ ጩጬ ነገር በእኛ እድሜ ያለ ሰው ኦፊስ ሄጄ አግኝቸዋለሁኝ እንደተመረጠ ነው። አይሪመንበር ተቃዋሚ ነበሩ። የዛን ጊዜ ማርቲን ማን ነው ፖል ማርቲን ይባል ነበር ጠቅላይ ሚኒስትሩ የዛን ጊዜ ተቃዋሚዎች ነበሩን። ፒየር ፖሊየቭር ከ20 ዓመት በኋላ አሁን የኮንሰርቫቲቭ ፓርቲ ሊደር ሆኖ ይወዳደራል። እንደምታውቁት ከማርክ ካርኒ በፊት ትሩዶ ጀስትን ትሩዶ ነበረ ጠቅላይ ሚኒስትር ለ9 ዓመት አካባቢ ከ2016 ጀምሮ ጀስትን ትሩዶ አባትየው ኢንተረስቲንግሊ ሌላ ሰክሰስፉል ፕራይም ሚኒስትር ነበረ በካናዳ ውስጥ ከ1960ዎቹ እስከ ሰባዎቹ ከዛ ሰማንያዎቹ ውስጥም ወደ አስራ ምናምን ዓመት በጠቅላይ ሚኒስትርነት በመካከል ጆ ክለርክ የሚባል ጠቅላይ ሚኒስትር ነበረ፣ ለተወሰነ ለአንድ ዓመት ጊዜ ከዛ በተረፈ ለረጅም ጊዜ ጠቅላይ ሚኒስትር ሆኖ ነበረ። ኤንድ በፒየር ኤሊየት ትሩዶ ጊዜ ብዙ ካናዳ ውስጥ ብዙ ለውጦች ተደርገው ነበር። ለምሳሌ ቻርተሩን አሁን ብትመለከቱ የካናዳ ቻርተር የጸደቀው በፒየር ኤሊየት ትሩዶ ጊዜ ነው። የካናዳ ሕገ መንግስት እንደገና ከእንግሊዝ ሪፓትሪሽን ይባላል አክቹዋሊ ሪፓትሪት ተደርጎ ኦር ፓትሪ ተደርጎ ወደዚህ የራሷ ህገ መንግስት አጽድቃ ካናዳ ከዛ ጊዜ ጀምሮ በዛ ህገ መንግስት ነው የምንመራው። ቻርተሩም አለ ኤንድ ቻርተር ኦፍ ራይትስ ኤንድ ፍሪደምስ። ኤንድ ትሩዶ ከክቤክ ነው፣ ፍራንኮፎን ነው። እንደ የብሄር ፖለቲካ አድርጋችሁ ብትወስዱት የእንግሊዝኛ ተናጋሪዎች አሉ ኤንድ የፈረንሳይኛ ተናጋሪዎች አሉ፣ ኦሮምኛ ተናጋሪ አማርኛ ተናጋሪ እንደምንለው። ኤንድ ፒየር ኤሊየት ትሩዶ ይሄንን የውጥረቱን በፍራንኮፎኖቹ እና በአንግሎፎኖቹ መካከል ካናዳ ውስጥ ከፍተኛ ውጥረት አለ። ያንን አስታርቆ ዊር ኬኔዲያንስ አዴንድ ፍ ዴ ሁላችንም ብሎ መሄድ የቻለ ሰው ነው እና ኢትዮጵያ ያጣቸው የፒየር ኤልየት ትሩዶ አይነት ሰው ነው። አክቹዋሊ ኦሮሞም ይሁን አማራም ይሁን ትግሬም ይሁን ኖ ኖ አዴንድ ፍ ዴ ሁላችንም ኢትዮጵያያንም ብሎ አንድ የሚያደርገን ከብሄሩ ባሻገር የሚሄድ ነው። የትሩዶ ትልቁ ሰክሰስ እሱ ነው። ፍራንኮፎን ነው። በፈረንሳይነቱ በፍራንኮፎንነቱ በፍሬንች ተናጋሪነቱ ይኮራል። አደሴም ታይም በከኔዳነቱ ይኮራል። ሁለቱን አስታርቆ አዋህዶ መምራት የቻለ ነው። አብይ ይሄ ቻንስ ነበረው በ2018 ሲመጣ ሁላችን ዛ ኤክስፔክት አድርገን ነበር። አንፎርችኔት ግን እየቆየ ሲመጣ ምንም አልቻለም። የኮምፒተንስ ጉዳይ ይሁን የክፋት ጉዳይ ይሁን በፍጹም ሊገባን አልቻለም። ኤንድ ኢትዮጵያ በአሁኑ ሰዓት የሚያስፈልጋት እንደዛ አይነት ነው። ኤንስ ጀስትን ትሩዶ ዘጠኝ ዓመት መራ። ዲሰምበር አካባቢ በጣም ውጥረት በዛበት፣ የራሱ ምክትል ጠቅላይ ሚኒስትሩ ሪዛይን አደረገች፣ ፓርቲው ተነሳበት። ስቲል መቀጠል ይችል ነበር ምን አባታችሁ ብሎ ግን የነዋት ህዝቡ እንድትሰማ ና ጃንዋሪ ሲክስ ሪዛይን አደረገ ንድ እስከ ማርች ዘጠኝ ድረስ ቆየ ማርች ዘጠኝ ነው ማርክ ካርኒ የሊበራል ፓርቲው መሪ ሆኖ የተመረጠው እሱም ወደ አስራ መስቀል ሳይቆይ መንግስቱን የገቨርነር ጀነራልጋ ቀረበ የንግሥትቱ ተወካይ ማለት ነው ን ምርጫ እንዲጠራ አደረገ ፓርላማው እዲዘልቭ እንደሆናል አሁን በሀያ ስምንት ምርጫ ይደረጋል የፈለገው ቦታ አንደኛው መሪ ከአንዱ ጫፍ ተነስቶ ሌላ ጫፍ ይሄ ኦሮሚያ ነው ባህርዳር አትምጣ ግንቦት ሰባት ነህ ብርሃኑ ነጋ ነህ ኦር እስክንድር ነጋ ባልደራስ፣ ናዝሬት አትሄድም ምናምን የሚባል ነገር የለም። የፈለገበት ኦል ኦቨር ካናዳ አይ ቲንክ፣ እንደሱ አይነት ኤንቫይሮንመንት ነው የምንፈልገው። አብይ ሰክሰስፉል ሊሆን የሚችለው ኢትዮጵያ ውስጥ ያን ማድረግ ከቻለ ነው። አንድ አማራ ተነስቶ ትግራይ፣ አንድ ትግሬ ተነስቶ ናዝሬት፣ አንድ ሲዳማ ተነስቶ ወላይታ፣ አንድ ወላይታ ተነስቶ ጋምቤላ ሄዶ ካምፔን ማድረግ መቀስቀስ፣ መንቀሳቀስ፣ መምረጥ፣ መመረጥ፣ መወዳደር ከቻለ ነው። ከካናዳ የምንማረው ትልቁ ትምህርት ይሄ ነው። እንግዲህ ወደ ቶሮንቶ መለሳለሁ። ነገ ጠዋት ማርች 31 ኦፊሳችን እንገኛለን። በድጋሚ በያላችሁበት መልካም የስራ ሳምንት እንዲሆንላችሁ እንመኛለን። እስከዛው ድረስ በኦቷዋ በረዶ ተዝናኑ። ስ በደንብ አሳይልኝ። ይህን ዙሪያውን እዚህ በጣም ቆንጆ ይህ የምትመለከቱሉ ነጩ በነገራችን ላይ በረዶ ነው። መስታወት ሰርቷል። እዛ ላይ ብትሄዱ ያዳልጣችኋል። ይጫወቱበታል፣ ይንሸራተቱበታል። እንደ ያምራል፣ በጣም ደስ ይላል። ቢዩቲፉል ነው በጣም እም ዬ ካናዳ ጋራሽን ተረሩ እያለ እንሰናበታችኋለን። ዋው ይሄ በነገራችን ላይ እርሻ ነው አይደለም እርሻ ግራና ቀኝ እርሻ ነው የምትመለከቱት እዚህ ውስጥ አርሰው ነው እንግዲህ የሚመግቡን የሚያበሉን። እኛም መሰለ መሬት ይዘን ያው ያለው ችግር የምታውቁት ነው። ኦቶዋ በበረዶም ቢሆን እየነዳን ነው። ይሄ ብላክ አይስ ስቲል እንዳለ ነው ጌታው። እንግዲህ ጠንቀቅ ብለን እንዳ በጣም ትልልቅ ሰዎች ነው የጫንከው። እና ዝም አልክ። ትመልሳለህ ብዬሽ ነበር፣ አልመለስክ። ዝም ማለት አይገባል አልኩኝም? አይ ድምጻችሁ ይገባል ነው ያልኩት። ድምጻችሁ ስለሚገባ አወቁ፣ አውቃችሁ፣ እወቁት እንደማለት ነገር። አታይም ድምጻቸውን አጠፉ ሌሎቹ ቀንስ አይደለም። ቀንስ ዋላ ይግርማል። ኦኬ አፈሩ የዛን ጊዜ ያበቅላል። ሬዲ ይዘሩበታል ወይስ ገና ተዘርተውበታል? ወይ ዘርተው እንትን የሚሉት ለምሳሌ ሚቆያል አዲስ ደሞ ደርሶ በሶስት ወር የሚደርሱ የሚደርሱ ደሞ አሉ። አዎ እና ይሄ የምታየው እንግዲህ ያ አንድ ሰው ነው። ይሄ ፋርም የኢትዮጵያ ፋርም ልክ እንደ እጅ ጣት የተቆራረጠ ነው፣ ፍራግመንት ነው። ኦኬ ያ አንድ ባለቤት ነው። ስለዚህ ይሄን ሁሉ የሄ ትራክተር ኮምባይነር ምናምን ገዝቶ ሜካናይዝድ የሆነ ፋርሚንግ ያ አይ እንጂ እድሜ ለበልጽግና እኮ እኛም ጋር አሁን የኩታ ገጠም በጣም እየተስፋፋ ነው የበጋ የበጋ ስንዴ ራሱ እያመረትን ነው እኮ አብቻው፣ በጣም ደስ የሚል ነው። ስንዴ ራሱ ኢምፖርት ማድረግ አቆምን አይነት ነገር ብለዋል እኮ ጠቅላይ ሚኒስትሩ እንዳፋቸው፣ እንደ እንዳፋቸው ያድርግልን። እና ያ አይኑ እስተው ፖለቲካ ውስጥ አላስገባችሁም። እኔ የስ ኦቶዋ ጉዟችንን ጨርሰን ወደ ቶሮንቶ እንመለሳለን። ነገ በድጋሚ በእያላችሁበት መልካም ምሽት ይሁንላችሁ። ጭፍግግ ብለዋል አየሩ ወደ ቶሮንቶችን